የፈሪዎች ምርጫ ደግሞ ምንድን ነው ካልክ፣ መተኮስ እኮ የፈሪ ምርጫ ነው። ለኔ አንድ ባህላችን ለዚህ አስተዋጽኦ አድርጓል። ግን ዋናው መሰረታዊ ነገር ሊሰመርበት የሚገባው ለኔ ፖለቲካ ጥያቄ ይዞ መፈክር ማንሳትቶ መሳሪያ ያነሳ ቀን ፖለቲካ መሆኑ ያበቃል። ፖለቲካ መሆኑ ያበቃልና ከዛ በኋላ የፖለቲካ ንትን ልታደረጋ ትችላል። ምክንያቱም ቀላሉን ነገር ማድረግ አልፈልቻልም። ያ ቃታ ከመሳብ ወንበር መሳብ ይቀላል። በየበረሃ በየጫካ ከምትርመሰምስ በአንድ አዳራሽ ውስጥ መሰብሰቡ ይቀላል። ምክንያቱም የእጥረት የለም። አሁን ለምሳሌ ከዚህ በፊት መንግስት ችግር የለም ብሎ የሚያምን መንግስት በነበረበት ሰዓት ላይ ችግሮች ሁሉ በጠረጴዛ ዙሪያ ተወያይቼ መፍታት አልችልም አልፈልግም የሚል መንግስት በነበረበት ሰዓት ላይ መንግስት እራሱ ችግሩንም እንዲና ያድርጉሃል፣ ጠረጴዛውንም እንዲና ያድርጉሃል። ስለዚህ በጠረጴዛና በአዳራሽ ልንፈተው ይገባ የነበሩ ችግሮችን በረሃና ጫካው እንዲፈታቸው ይወርድን ነው በጫካው ስትገባ በአራዊት ሕግ ነው የምትተዳደረው። ትገደላለህ፣ ትገላለህ፣ ትወድማለህ፣ ታወድማለህ። አሁንስ ችግሮች አሉ፣ ችግሮችን ግን የምንፈታው በመነጋገር እንጂ በመገዳደል አይደለም የሚል መንግስት ደግሞ አለው። ችግሮቹንም እንዲናያ ያደርግህም ጠረጴዛውንም አይከለክልህም። ስለዚህ ቃታት ተሳብና ወንበር ሳብ ነው። ፖለቲካ ነፍጥ ካነገበ ፖለቲካ መሆኑ ያበቃል ብዬ ነው ማሰብ። ፖለቲካ አይደለም። በቃ ከዛ በኋላ ፖለቲካ ማውራት አትችልም። ምክንያቱም ፖለቲካ ሜይ ቢ ፕሮፌሰርም ሊጨምርበት የሚችለው ነገር ፖለቲካ ባይ ዲፊኒሽን በራሱ ኢትስ አርት ኦፍ ፖስብል ኢን ኔክስት ቤስት ይላል። ሊሆኑ የሚችሉ ነገሮችን እሱም ካልሆነ ደግሞ ቀጥሎ ያለው ሊሆን የሚችል ነገርን ኮንሲደር እያደረግ የምትጫወትበት አርት ነው ፖለቲካ ማለት። የእኛ ፖለቲካ እንደዛ ነው ወይ ካልከ ነው ፉል ኦፍ ኢማቹሪቲስ ዋናው መሰረታዊ ነገር አንድ የሀሳብ ንጥፈት አለ እዚህ ሀገር ላይ። የነጣ የሀሳብ ኦልሬዲ ንጥፈት። ማለት ፖለቲካ ስታገል ሀሳብ ነው መሰረት የምታደርገው። ምንድን ነው አቺቭ ማድረግ የምትፈልገው? ለምሳሌ የኦሮሞ ህዝብ ጫካ ገብተህ የኦሮሞን ህዝብ ነፃ አወጣዋለሁ ስትል ነፃ የምታወጣውን የህብረተሰብ ክፍል እየገደለ ከሆነ ዋጋ እያስከፈለ ከሆነ እያፈናቀለ ከሆነ መሰረተ ልማቱን እያወደመ ከሆነ ያ መንገድ ወደ ነፃነት እየወሰደ አይደለም፣ ወደ ባርነት ነው እየወሰደ ያለው ማለት ነው። የአማራን ህዝብ ነፃ አወጣለሁ ብለህ የምታሰብ ከሆነ ለምሳሌ የአማራ ክልል ውስጥ አሁን እየተንቀሳቀሱ ያሉ ታጣቂ ቡድኖች የአማራ ህዝብ የኢኮኖሚ ተጠቃሚነት ጥያቄ አለን ብለው ነው፣ የፖለቲካ ውክልና ጥያቄ አለን ብለው ነው የገቡ የህልውና አደጋ በአማራ ህዝብ ላይ ተጋርጧል ብለው ነው እነዚህ ሰዎች ጫካ የገባን የሚሉት ያኔ ይሄንን ጉዳይ ይዘው ጫካ ገባን በሚሉበት ሰዓትና አሁን የአማራ ህዝብ የህልውና አደጋን ኦዲት እናድርገው ከተባለ መቼ ነው የአማራ ህዝብ የህልውና አደጋ የተጋረጠበት? ትናንትና ወይስ ዛሬ? እነሱ ትግል ከመጀመራቸው በፊት ወይስ እነሱ ትግል ከጀመሩ በኋላ? አሁን በትግሉ ማነው ዋጋ እየከፈለ ያለው? ማን ነው እየደኸየ ያለው? ማን ነው እየደቀቀ ያለው? ማን ነው መሰረተ ልማቱ እየወደመ ያለው ካልክ የሚታገሉለት ህዝብ ማን ነው እየተጠቀመ ያለው ብለህ ካሰብክ እነዚህ ታጣቂዎች ማለት ነው እየተጠቀመው ያሉበት ያሉት እየተጠቀሙበት ያሉት ቅድም ፕሮፌሰር በግልጽ ቋንቋ የጠራቸው የግብጾች የሻቢያዎች መጠቀሚያ ነው የሆንከው። ስለዚህ ለእኔ አንድ የምትታገልበትን አላማ አለማወቅ ምክንያቱም ለእኔ ዋን ኦፍ በአለማችን ላይ በጣም ፓወርፉል የሆነ የፖለቲካ ትግል ስልት ሰላማዊ የፖለቲካ ትግል የፈሪዎች ምርጫ ደግሞ ምንድን ነው ካልክ፣ መተኮስ እኮ የፈሪ ምርጫ ነው። ለእኔ አንድ ባህላችን ለዚህ አስተዋጽኦ አድርጓል ግን ዋናው መሰረታዊ ነገር ሊሰመርበት የሚገባው ለኔ ፖለቲካ ጥያቄ ይዞ መፈክር ማንሳት ትቶ መሳሪያ ያነሳ ቀን ፖለቲካ መሆኑ ያበቃል። ፖለቲካ መሆኑ ያበቃልና ከዛ በኋላ የፖለቲካ ንትን ልታረቀ ትችል። ምክንያቱም ቀላሉን ነገር ማድረግ አልፈልቻልም ያሰው ቃታ ከመሳብ ወንበር መሳብ ይቀላል። በየበረሃ በየጫካ ከምትርመሰመስ በአንድ አዳራሽ ውስጥ መሰብሰቡ ይቀላል። ምክንያቱም እጥረት የለም። አሁን ለምሳሌ ከዚህ በፊት መንግስት ችግር የለም ብሎ የሚያምን መንግስት በነበረበት ሰዓት ላይ ችግሮች ሁሉ በጠረጴዛ ዙሪያ ተወያይቼ መፍታት አልችልም አልፈልግም የሚል መንግስት በነበረበት ሰዓት ላይ መንግስት ራሱ ችግሩንም እንዲናይ አድርጎሃል፣ ጠረጴዛውንም እንዲናይ አድርጎሃል። ስለዚህ በጠረጴዛና በአዳራሽ ልንፈተው ይገባ የነበሩ ችግሮችን በረሃና ጫካው እንዲፈታቸው ይወርድን ይሆናል። በጫካው ስትገባ በአራዊት ህግ ነው የምትተዳደረው። ትገደላለህ፣ ትገድላለህ ትወድማለህ ታወድማለህ። አሁንስ ችግሮች አሉ። ችግሮችን ግን የምንፈታው በመነጋገር እንጂ በመገዳደል አይደለም የሚል መንግስት ደግሞ አለሁ። ችግሮቹን እንዲናይ አያደርግህም። ጠረጴዛውንም ጠረጴዛውን አይከለክልህም። ስለዚህ ቃታት ተሳብና ወንበር ሳብ ነው። ምክንያቱም ብገልህም ለእኔ ኪሳራ ነው፣ ብትገለኝም ለእኔ ኪሳራ ነው። ስለዚህ እኔኑ ነው ዋጋ የሚያስከፍለኝ። ምክንያቱም በዚህ ሀገር ውስጥ የምናደርጋቸው ጦርነቶች አብዛኛዎቹ መሳሪያ የመግዛት ጥይት የመግዛት ወጪውንም የሚያወጣው መንግስት ነው። እነዛ ጥይቶች እነዛ መሳሪያዎች ሄዶ ያረፉበትን መሰረተ ልማትም አደ ኢንድ ኦፍ ደ ደይ የሚጠግነው መንግስት ነው። ስለዚህ ለመንግስት መዋጋት አማራጭ አይደለም። አስገዳጅ ሁኔታ መሬት ላይ እስካልመጣው ድረስ እጅውን የሚጠመዝስ ሁኔታ እስካልተፈጠረ ለዚህ ነው ለእኔ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ጦርነትን ለመሸሽ የሄደበትን ርቀት ለምሳሌ በሕወሓት ጊዜ ላይ ካየ ሕወሓት የፌዴራል መንግስቱን ከሚገባው በላይ ወደ ጦርነት ለማስገባት የወሰዳቸውን ኢኒሼቲቮች ያቸው ብዙ ሙከራዎች ተደርገው፣ ጠቅላይ ሚኒስትሩን ወደ ጦርነት ጎትቶ ማስገባት ሳይቻል ሲቀር ወደ ቀጥታ ጥቃት ስር ይገባ ነው የፌዴራል መንግስቱ ሪስፖንድ ስለዚህ የፌዴራል መንግስቱ አሁንም ከዚህ በፊትም ባለፉት ሰባት ዓመታት ጦርነቶችን ለመሸሽ የሄደውን ርቀት ስታይ ለእኔ ታጣቂ ቡድኖች የፌዴራል መንግስቱን እየጎተቱ ወደ ጦርነት ለማስገባት ያደረጓቸው ሙከራዎች ከበቂ በላይ ነበሩ። ግን ኢኒሺዬቲቩን አልወሰድም። መንግስትን ጎትቶ ወደ ጦርነት የማስገባት አላማው የሚታገሉለት ህዝብም አይደለም፣ የሚታገሉበት ድርጅትም አይደለም። ከውጪ ኢምፖዝድ የተደረገ አላማ ነው። የትኛውም ፖለቲካ የህዝብን ማህበራዊ፣ ፖለቲካዊ እና ኢኮኖሚያዊ ተጠቃሚነት ማረጋገጥ የትኛውን ፖለቲካ መሰረቱ እሱ ነው። ከዛ በኋላ እንዴት የሚለው ላይ እንለያያለን። እንዴት ነው ህዝብ ተጠቃሚ የሚሆነው እንዴት ነው የሚለው ላይ እንለያያለን። ስልጣን ላይ ወጣውን ወደ ስልጣን የወጣው ወደ ሀገር የሚገባውን ወደ ሀገር ያስገባው የህዝብ ትግል ነበር። ያ ህዝብ ወደ ሀገር ውስጥ ያስገባቸው ሀይሎች ተመልሶ ያንን ህዝብ ነው መግደል የጀመረው ያንኑ ህዝብ። ምክንያቱም ለእኔ አንዳንድ የሚያሳዝነኝ ማለት በጦር ሜዳ ላይ ተሰማርተህ ሊገልህ የመጣን ታጣቂ ደር መገዳደል ሜቢ በጦርነት ህግ ትክክል ሊሆን ይችላል። ማዳበሪያ ጭኖ የሚሄድን ነዳጅ ጭኖ የሚሄድን መድኃኒት ጭኖ የሚሄድን ወይም ደግሞ እነዚህን ኮንቮይ የሚያጅበውን መግደል በጠላትነት የፈረጅከው ማንን ነው እያልክ እየተናገርክ ነው ከተባለ ህዝብን ነው። ምክንያቱም ማዳበሪያው ለገበሬው የሚሄድ ማዳበሪያ መድኃኒቱ ለህዝብ የሚሄድ መድኃኒቱ። ስለዚህ አንዳንዴ እንደ ጠላት የፈረጅ ነው፣ ህዝብን ነው። ምክንያቱም የህዳሴ ግድብ መለስተኛ ጦርነት ሊያካሂድ የሚችል ወታደር አልቆበታል ብለን ስናወራ እኮ ማፈር አለ ማለት። ለህዝብ ብርሃን ይሆናል፣ ህዝብን ከድህነት ከጨለማ አረንቋ ያወጣል ብለ እየገነባ ያለውን ፕሮጀክት ከምስራቅ ጫፍ በእግሩ እየኳተነ እያጀበ ምዕራብ ጫፍ ድረስ አድርሶ ግድብ ሲገነባ ያንን የሚያጅብ ወታደርን የሚገል በዜግነት ኢትዮጵያዊ ተብሎ የሚጠራ በትውልድ ኢትዮጵያዊ ተብሎ የሚጠራ ሰው መኖሩንና በሺዎች በዚህ መንገድ መሞታቸውን ስትናገር አንገታችንን መድፋት አለ፣ ማፈራል። ይሄ አንደኛው ማሳያ ነው። ጠላትነት እየፈረጅ ነው መንግስትን አይደለም ስርአትን አይደለም ህዝብን ነው በጠላትነት የፈ ምክንያቱም የታጣቂዎቹን ቡድኖች እንትናቸውን ው የውጊያ ስልታቸው ነው ሁመን ሺልድ ይጠቀማሉ ማለት ሰብአዊ ጋሻ አድርገው ህጻናት በሚበራከቱበት ሲቪሊያን በሚበራከቱበት አካባቢ ላይ ይንቀሳቀሳሉ ይሄ ምን ማለት ነው እነዚህን ሲቪሊያንስ ለጥቃት ማጋለጥ ማለት ነው ን ኢንፍራስትራክቸራል ሺልድ ይጠቀማሉ መሰረተ ልማትን እንደ ጋሻ ይጠቀማሉ የመሰረተ ልማት ችግር አለበት የኢኮኖሚ ተጠቃሚነቱ አንደርማይን ተደርጓል የምትለውን ህዝብ ያንን ጥያቄ ይዘህ ጫካ ገብተህ በረሃ ወርደህ ያለችውን መሰረተ ልማት ደግሞ እንደ ዋሻና እንደ ምሽግ የምትጠቀም ከሆነ ጠላትነትህ ከመንግስት ጋር አይደለም፣ ከህዝብ ጋር ነው። ቅድም ፕሮፌሰር በግልጽ ያስቀመጠው አንደኛው ነገር ህዝቡ መጠየቅ መቻል አለበት። አሜሪካ ነገር ልትኖር ትችላለህ፣ አውሮፓ ልትኖር ትችላለህ፣ የሰለጠነው አለም ላይ ልትኖር ትችላለህ። የሰለጠነው አለም ላይ ኖርክ ማለት ግን ሰለጠንክ ማለት አይደለም። ያወቀ ሀገር ላይ ኖርክ ማለት አወቅክ ማለት አይደለም። አውሮፓና አሜሪካ ላይ ቁጭ ብለው አረጥራይን ዱሩ የሚሉ ጦርነቱን የሚያራግቡ የሚቀሰቅሱ ሰዎች ህዝቡ መጠየቅ ያለበት ምን ያጣሉ እነሱ? ይሄ ሀገር እንደ ደመራ ቢነድ ምን ያጣሉ? ለምሳሌ የድል ዜና ብለው የሚዘግቡትን ያው መንግስታዊ አገልግሎትን ማስተጓጎል የድል ዜና ነው። ህዝብ በሰላም ወጥቶ መግባትን ማስተጓጎል የድል ዜና ነው። ክልልን ከቁጥጥር ውጭ ማድረግ የድል ዜና ነው ለእነዚህ ሰዎች። ለህዝቡስ? ለሲቪሊያኑስ? ምክንያቱም የህክምና አገልግሎት ማግኘት ያለበት፣ መንግስታዊ አገልግሎት ማግኘት ያለበት፣ የግብርና ግብአቶችን ማግኘት ያለበት፣ የመድኃኒቶችን ማግኘት ያለበት ለህዝብ ግን ይሄ ድል አይደለም። ድላችን ሁሉ ይለያያል። ስለዚህ ህዝቡ እራሱ መጠየቅ ያለበት አውሮፓ ላይ ቁጭ ብሎ በለው ፍለጠው የሚለው ሰው ምን ያጣል? እዚህ ያ ቢሆን ይሄ ሀገር ቢነድ ምን ያጣል? ምክንያቱም እሱ ይህንም በማለቱ ሄጋ ይታይድ በቂ ብዙ ነገሮች። ምክንያቱም በሰላማዊ ትግል ስም እዚህ ሀገር ላይ ቁጭ ብለህ ብዙ ዶላሮችን ሀርቨስት ማድረግ የምትችልበት ሀገር ነው ይ ሀገር። በሰላማዊ ትግል ስም ተቀምጠም ጭምር አይደለም በታጣቂነት ህዝብ አንድ ራሱ መጠየቅ ያለበት ሌላኛው። ለምሳሌ የኤርትራ መንግስት በአደባባይ ወጥቶ በፕሬዚደንቱ በኩል ኢትዮጵያ ውስጥ የሚደረጉ የትጥቅ ትግሎችን እንደግፋለን ሲል፣ ይሄ መንግስት ለኤርትራ መንግስት ያላደረገው እነዚህ የሚደግፋቸው ታጣቂዎች ምን ሊያደርጉለት ነው? ምንድን ነው የሚያደርጉለት? ምንድን ነው የሚሰጡት? የግብፅ መንግስት ታጣቂዎቹን የሚደግፈው ምን ስለሚያደርጉለት ነው? ከዚህ መንግስት ማግኘት ማይችለው? ምክንያቱም ይህን ሀገር በተመለከተ የመስጠት እድል አለ ከተባለ ሊሰጥህ የሚችለው ስልጣኑ ላይ ያለው መንግስት ነው። ይሄ መንግስት የግብፅን መንግስት ምን ስለከለከለው የሻቢያን መንግስት ምን ስለከለከለው የኢትዮጵያ ጂኦፖለቲካል ባላንጣዎችን ምን ስለከለከላቸው ነው ታጣቂዎቹን የሚደግፉት? እዚህ ሀገር ላይ የኢትዮጵያ መንግስት ጦርነቶቹን በሙሉ በአንድ ቋንቋ ጭጭ ሊያደርጋቸው የሚችልበት አንድ እጁ ላይ ያለ ቱል አለው። በቃ ኔ የህዳሴ ግድቡ የአባይ ወንዝ ተጠቃሚነቴን አቁም ያለሁ ከባህር በር ጋር የተያያዘ ጥያቄን አንስቻለሁ ማለት በቂ፣ በቃ ይሄንን ማለት የመንግስትን ስልጣን ያጸናል፣ የህዝብን ተጠቃሚነት ደግሞ አንደርማይን ያደርጋል። ስለዚህ ታጣቂዎቹ የሚደገፉት ለስልጣን እንዲበቁ አደለም፣ ነፃ ህዝባቸው እንዲያወጡ አደለም፣ እንዲለሙ አደለም። ዋናው የሚደገፉበት ምክንያት ምክንያቱም የሻቢያ መንግስትም የግብፅ መንግስትም የሚያተርፉት በተዳከመች በፈረሰች እየደቀቀች ባለች ሀገር ነው የሚያተርፉት። ትርፋቸው እዛ ላይ የሚመነጨው የተረጋጋ ሀገር የተረጋጋ ኢኮኖሚ ይኖራል። የተረጋጋ ኢኮኖሚ ሲኖር ኢነርጂ ዲመንድ ታደርጋለ። ኢነርጂ ዲመንድ ስታደርግ ሀብቶችን ተጠቅመ ኢነርጂ ማመንጨት ትጀምራል። ኢነርጂ ማመንጨት ስትጀምር የነሱ የውሃ ጥያቄ ጋር ትመጣል። ስለዚህ የነሱ የተሻለው ስትራቴጂክ አማራጫቸው አንተ የተረጋጋ ከሀገር እንዳትሆን ማድረግ ነው። በዚህ በኩል ከባህሩ ይገፉሃል፣ ምክንያቱም ባህሩንም ካገኘ የኢኮኖሚ ተጠቃሚነትን ስለምታረጋግጥ፣ በዚህ በኩል ከወንዙ ተጠቃሚነትን በእርግጠኝነት ማረጋገጥ የሚችሉት ኢትዮጵያ ውስጥ ትርምስ ካለ ወንዛችን በደማችን እየቀጠነም ቢሆን በአፈራችን እየወፈረም ቢሆን ግንዳችንን እያከባለለ ሰስተንብል ሆኖ ለሚሊዮን ዓመታት እንደፈሰሰው ይፈሳል ማለት ነው። ይህንን ማረጋገጥ የሚፈልጉት ይህንን ማረጋገጫ ነው እየሰጡ ያሉትው። ታጣቂዎቹን ለግብፅም ለሻቢያ መንግስትም እየሰጡ ያለው ዋስትና መተማመኛ፣ በአደባባይ እኮ ተወጥጦ ነው የሚባለው እኮ የኢትዮጵያ መንግስት የባህር በር ጥያቄውን ማሳካት የማይችልበት ደረጃ ላይ አድርሰ ነው አልኩ። ይሄ ድላቸው ነው ለእነሱ። ለእኔ አሁን ለምሳሌ እንደ አንድ ወጣት ይሄ ሀገር ስቴብላይዝ ሆኖ በተማርንበት ዘርፍ ሀገራችንን ቤተሰባችንን ብለን የምታስበው ነገር አለ። ጫካ ላለውስ ይሄ ህልም አይደለም፣ ይሄ ተስፋ አይደለም። ስለዚህ እኔ እስከሚገባኝ ድረስ የእኛ ሀገር ፖለቲካ የጦር መሳሪያ ፖለቲካ የሆነበት ምክንያት ፍሮም ቤዚክ ፖለቲካል ፕሪንሲፕል እየተላቀቅንበት ምክንያት አንድና አንድ ታርጌት የምናደርገው ስልጣኑንና ስልጣኑን ብቻ ነው። ስልጣኑን ለማግኘት ደግሞ በማንኛውም መንገድ በማንኛውም መንገድ ከማንኛውም ጋር ተባብረን ስልጣኑ ላይ ብቻ እንውጣ። ይህም ስልጣኑ ላይ ከወጣ በኋላ ምን ታደርግ ከዛ ስን አናስብም። ብዙ ጊዜ ለምሳሌ 1953 መፈንቅለ መንግስት እነ ገርማሜ ንዋይ ሲያደርጉ ከዛ ስን የሚባለውን አላሰቡትም። 1981 ላይ መተን መር ንጉሴ መፈንቅለ መንግስት ሲሞክሩ ከዛስ የሚባለው የለም። 97 ላይ ቅንጅትንም ከዛስ የሚባል ነገር የለም። ከዛስ አናስብም። በቃ የሆነ ቦታ ጋር ታርጌታችን ስልጣኑ ጋር እንውጣ በቃ ከዛስ ምን ልታደርገው? ምክንያቱም ሀብትህን ተጠቅመህ የመልማት ህልውናን አሳልፈ ሰጠህ እሱን ሸጠህ፣ የባህር በር ጥያቄህን አሳልፈ ሰጠህ እሱን ሸጠህ ወደ ስልጣን ብትመጣስ ምን ልትፈይድ? ምክንያቱም የዚህ ሀገር የመልማት ጸጋ ያለው ሀብቱን በመጠቀም ላይ ነው። የዚህ ሀገር የመልማት ወይም ደግሞ ሉዓላዊነታችን ያለው ባህር በሩ ላይ በመምጣት ነው። ይሄንን ሁሉ አሳልፈ ከሰጠ በኋላ ለእኔ ደጋግሜ እንደምለው ለዶሮ በሽታ ሁሉ በሬ እያረድን ልንቀጥል አንችልም። ምክንያቱም ኢኮኖሚክሊ ይሄ ኤክስፔንሲቭ ኤክስፐሪመንት ነው ብሎ አንዳንዴ መተው መቻል አለ።